ማርያም ታማልዳለች ብትልም ኃጢአት አይደለም፣ አታማልድም ብትልም ደግሞ ኃጢአት አይደለም። ማለት ኃጢአት አይደለም ማለት ምንድን ነው? የማርያምን ምልጃ ማወቅ ነው። ማርያም በምን መልኩ ነው የምትማልደው? በሰማይ በሰማይ እሺ። እንደዚህ አይነት ቪዲዮ ባልሰራ በጣም ደስ ይለኝ ነበረ፣ ግን ሁኔታው አስቸጋሪ ስለሆነ ነው። በተለይ ለወንጌል እንቅፋት የሚሆኑ ሰዎችን በትክክል በግልጽ መናገር እንዳለብን ስለተሰማኝ ነው የምንሰራው እና ምንድን ነው ወንድማችን እያለ ያለው አንድ ሰው ማርያም አማላጅ ናት አላም ደግሞ አታማልድም ብሎም ቢያምን ችግር የለውም የሚል አይነት መደምደሚያ ያለው ሀሳብ ጥቅስ እያጣቀሰ ለመመለስ ነው እየሞከረ ያለው በተወሰነ ደረጃ ቤተክርስቲያኒቷን እንደማያቅ ምልክት ነው ለእኔ የሚሰጠኝ ምክንያቱም ቤተክርስቲያኒቷን ሳያውቁ ለቤተክርስቲያኒቷ ጠበቃ ለመቆም የሚሞክሩ ለወንጌል ደግሞ እንቅፋት የሚሆኑ ሰዎች እንዳሉ በሰሞኑን በቲክቶክ ባለው አገልግሎት እየተመለከተ እንያለን መጽሐፍ ቅዱስ ላይ የማርያምን አማላጅነት ያስተምራል ወይ ብለን ብንጠይቅ፣ አንድም የመጽሐፍ ቅዱስ ጥቅስ የለም። ማርያም ታማልዳለች የሚል የመጽሐፍ ቅዱስ ትምህርት የለም። ቤተክርስቲያን ውስጥ የሚታመነው የማርያም ምልጃ በምን መልኩ ነው? ሆነ ሐሳብ እስቲ ላስቀምጥላችሁ። ማርያም ታማልዳለች ብሎ ቤተክርስቲያን ውስጥ ሲቀመጥ፣ አንደኛ በእግዚአብሔርና በሰው መካከል የማድረግን ነገር ነው የምትመለከቱበት። ምን ማለት ነው? አንድ ኃጢአተኛና በዳይ ሰው እግዚአብሔር ጋር ከመቅረብ ይልቅ በቅዱሳን ወይ ደግሞ በማርያም በኩል ጸሎቱን አሰምቶ እግዚአብሔር ይቅር እንዲለው ምሕረትን እንዲያደርግለት ነው የሚደረገው። ምን ማለት ነው? አንድ ኃጢአተኛና በዳይ ሰው ኃጢአት ስላለበት፣ በደል ስላለበት፣ አምላክ ፊት መቅረብ ስለማይችል ስለማይችል ከኃጢአቱና ከበደሉ የተነሳ በማርያም በኩል የእሱ ኃጢአትና በደል ይቅር እንዲባልለት፣ ሌሎችም ነገሮች ደግሞ እንዲደረግለት በማርያም በኩል ጸሎቱን ለማን ያሰማል? ለእግዚአብሔር ያሰማል። ይሄ ሰው የሚጸልየው ወደ ማን ነው ማለት ነው? መጀመሪያ ወደ ማርያም ነው። ማርያም ሰምታ ጸሎትና ልመናውን ወደ እግዚአብሔር ታደርሳለች። ዋናው ሐሳቡ ይሄ ነው። እንግዲህ አስተውሉ ወገኖች፣ ስለዚህ የማርያም ምልጃ ከምን አንጻር ነው ብለን ስናወራ፣ መካከለኛ በመሆን በእግዚአብሔርና በሰው መካከል በመቆም በመሆን ጸሎትና ልመና ኃጢአተኛና በደለኛ ሰው ወደ እሷ እየጸለየ እሷ ደግሞ ወደ እግዚአብሔር ያንን ጸሎት በማድረስ በመለመን አምላኳን ለዛ ኃጢአተኛና በደለኛ ሰው የኃጢአት ይቅርታ ማስገኘት፣ ይሄ ነው የምልጃው ኮንሰብት። ማስረጃ አለው? ያው ማስረጃ አለ። ይሄው እንደዚህ ይላል። ይሄው ያው ቤተክርስቲያኒቷ የማርያምን ምልጃ የምታስረዳበት መጽሐፍ ቅዱሳዊ ኢቪደንስ ስለሌለ ከቤተክርስቲያኒቷ ከሌሎች መጽሐፍቶች ነው የምናሳየው፣ ካለ ታሳዩናላችሁ ማለት ነው። ኦኬ፣ እንደዚህ ይላል። ማርያም ማለት አንድም ማርያም ማለት መርህ ለመንግስተ ሰማይ ማለት ነው። ይህስ እንዴት ነው ቢሉ እነሆ ዛሬ በዚህ ዓለም ለእውር መሪ በትር እንዲሰጡት ሁሉ እርሷም በፍቅሯ በጣመ ፍቅሯ የሰውን ሁሉ ኃጢአት፣ ክፋት ፍቃ ከልጇ አስታርቃ ከገሃነም እሳት አውጥታ መንግስተ ሰማያት የምታስገባ ስለሆነች ነው። ስለዚህ መርህ ለግ መንግስተ ሰማያት አላት አላትለ። በደንብ አስተውሉ። እንግዲህ ሰዎች ኃጢአተኛና በደለኛ ሲሆኑ በማርያም መሪነት በማርያም አማላጅነት በሷ በኩል ከገሃነም እሳት አውጥታ ማርያም ከገሃነም እሳት አውጥታ የታስገባዋለች እያለ ነው ያለው። መንግስተ ሰማያት ታስገባዋለች። የማርያም ምልጃ ፍሬምወርኩ ምንድን ነው ካለን፣ በዚህ አይነት መሰረት ነው ያለው። ቤተክርስቲያን ውስጥ ኃጢአተኛና በደለኛ ሰው በማርያም አማካኝነት ኦኬ፣ ከዘላለም ፍርድ እየዳነ መንግስተ ሰማያት የሚገባበት አይነት ህሳቤ ነው ያለው። 78 ሰው የበላ ሰው በማርያም አማካኝነት መንግስተ ሰማያትን ሲወርስ እንመለከታለን። እዚህ በጣም ብዙ ምሳሌ ማቅረብ እንችላለን። በማርያም አማካኝነት ኃጢአተኛና በደለኛ እግዚአብሔርን የካደ ሃይማኖቱን ያቃለለ ጥምቀትን የካደ ሰው በማርያም አማካኝነት መንግስተ ሰማያትን ሲወርስ እንመለከታለን። የማርያም ምልጃ ቤተ ክርስቲያኒቷ ውስጥ ያለው ከምን ኮንሰፕት አንጻር ነው ብለን ስንመረምር የኃጢአትና የበደልን ምህረትን በማስገኘት ለኃጢአተኛና ለበደለኛ ሰው መፍትሄ በመሆን በምልጃው አማካኝነት መንግስተ ሰማያት ማስገባት ነው። ሶ ይሄን ይሄ መጽሐፍ ቅዱሳዊ ነው ወይ ይሄ ትምህርት መጽሐፍ ቅዱሳዊ ነው ወይ ብለን ብንመረምር መጽሐፍ ቅዱስ ውስጥ እንደዚህ አይነት ትምህርት የለውም። ኃጢአተኛና በደለኛ ሰው መንግስተ ሰማያት የሚገባው በክርስቶስ ኢየሱስ መካከለኝነት ብቻ ነው። ከጌታ ከክርስቶስ ኢየሱስ ውጪ በእግዚአብሔርና በሰው መካከል በመሆን አንድ ኃጢአተኛና በደለኛ ሰው መንግስተ ሰማያት የሚገባበት ተስፋ የለው የለው ስለዚህ እንዲህ ብሎ ማመን ምን ማርያም አማላጅ ናት ብሎ ማመን ኖርማል ነው የሚል የክርስትና ትምህርት የለም። ስለዚህ ማርያም አማላጅ ናት ብለው ሲያምኑ ምንድነው እየካዱ ያሉት? ኢየሱስ ግን አማላጅ አይደለም እያሉ ነው ያሉት። ስለዚህ በቤተ ክርስቲያን ውስጥ የሚደረገው ነገር ምንድነው ካለን መጽሐፍ ቅዱሳዊ የሆነውን ትምህርት መጽሐፍ ቅዱሳዊ የሆነውን ትምህርት እያስካዷቸው፣ መጽሐፍ ቅዱስ ውስጥ የሌለውን ማስረጃ የሌለውን የማርያምን አማላጅነት ያስይዟቸዋል ማለት ነው። ስለዚህ ኖ ችግር የለውም ብለህ በእግዚአብሔር ቃል ላይ ያልተጻፈውን ትምህርት እምነት አድርገው የመዳኛ መንገድ አድርገው ሲከተሉ ትክክል ነው ብሎ እንደመደገፍ ለወንጌል እንቅፋት መሆን የለም። ራሱ ከማርያም ይልቅ ኢየሱስ ክርስቶስ ያማልዳል የሚል የመጽሐፍ ቅዱስ ማስረጃ አለ ቤተክርስቲያኒቷ ውስጥ ጭምር። ስለዚህ የክርስቶስ ኢየሱስን አማላጅነት ክዳችሁ የማርያምን አማላጅነት የያዛችሁ ወንድሜቶች፣ ከጨለማ እንድታመልጡ መጽሐፍ ቅዱስ ውስጥ የሌለውን የማርያም አማላጅነት ተዉና መጽሐፍ ቅዱስ ውስጥ ያለውን የክርስቶስ ኢየሱስን አማላጅነት እመኑ። መዳን በማንም የለም፣ እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ኢየሱስ ነው። ይህንን ወንጌል እንድትቀበሉ በጌታ ፍቅር እንጠራቸዋለን። ጸጋ ይብዛላቸው።